ይሄን ቦታ ታውቀዋለህ? በእውነት እዚህ ጋር አካባቢ በጣም ታሪካዊ ቤት ነው። አዲስ አበባ ውስጥ ካሉ የመጀመሪያ ሲኒማዎች ውስጥ ሴጣን ቤት የሚባለው ፈርሷል የተባለ መሰለኝ ወደዚህ ቅርብ ጊዜ። ለነገሩ አሁን አንዳንድ የአዲስ አበባ ሰፈሮች እየተቀየሩ መጥተዋል፣ መልክ እያያዙ መጥተዋል በዚህ በኮሪደር ልማቱ ምክንያት አንዳንድ ቦታዎች ስትሄድ ወይ ቀድመህ የምታውቃቸው ቦታዎችም በተለየ መንገድ ተሰርቶ ደግሞ ፈብሏል። ምን ታዘብክ? አዳዲሶቹ ነገሮች ደስ የሚል ነገር አላቸው። በጣም ጥሩ ይኸው፣ አሁን የምንገኝበት ቦታ ምቹ ኮርነር ይባላል። ፊት ለፊት ስክሪኑ ይታያል። ማታ ማታ ኦፕን ኤር ሲኒማ አላቸው። ላይክ እንደ ጊዮን ማለት ነው። ጊዮንም እንደዚህ ኦፕን ኤር ሲኒማ። ዛሬ ከአንተ ጋር የተወሰኑ ነገሮችን እንጫወትና ፊልም ጋር ነው የምንሄደው ማለት ነው። በጣም ደስ ይላል። ደስ ይላል። ስለዚህ አረፍን በላ እሺ ዛሬ ፋና ቀለማት እንግዲህ ከመዲናችን አዲስ አበባ ላይ በተለያዩ የኮሪደር ልማቶች ከተሰሩ ቦታዎች ላይ በጣም የመዝናኛ አማራጭ ከሆኑት ቦታዎች ውስጥ እዚህ ቸርች አካባቢ ምቹ ኮርነር እንገኛለን። እዚህ ምቹ ኮርነር ላይ እንግዲህ የተለያዩ የመዝናኛ አቅርቦቶች አሉ። በጣም በተለየ ደግሞ ምሽትን ለምትወዱና ከምትወዳቸው ሰዎች ጋር ማሳለፍ የምትፈልጉ ሰዎች ምቹ ኮርነር መታችሁ። የማታ ሲኒማ ወይንም ደግሞ ኦፕኔር ሲኒማ አለ። ስለዚህ ቆንጆ ቆንጆ ፊልሞችን እያያችሁ እየተዝናናችሁ ጥሩ ጊዜ ማሳለፍ ትችላላችሁ። የሰዓት ስራዎችን በተለየ መንገድ በማቅረብ በመስራት ይታወቃል። እንተዋወቀው፣ ማን ነው? ከሱ ጋር የተወሰኑ ቆይታዎችን እናደርጋለን። ስለሚሰራቸው ስራዎች አንዳንድ ነገሮችን ያነሳን ቆይታ አድርገን ዛሬ ፊልም እንደምጋብዘው ነገር አለው ቅድም ስለዚህ ጥሩ ጊዜ እንሆናለን ብዬ አስባለሁ። እንተዋወቅ። እሺ፣ ሽመልስ ታደሰ እባላለሁ የብርሃን ሰዓትና የስጦታ ዕቃዎች መስራችና ባለቤት ነኝ። የምንሰራቸው ስራዎች ምንድናቸው? ሰዓቶች ላይ ነው በብዛት የምንሰራው። ከሌሎች ሰዓቶች የኛ ሰዓቶች ምን ይለያቸዋል ቢባል ካስተማይዝ የሆኑ ነገሮች ነው በብዛት እናቀርባለን፣ እኛ ማለት ነው። ምን ማለት ነው? አንድ ሰው የሚወደውን ሰዓት ያመጣልን፣ ነገር ግን ሰዓቱ ላይ የራሱን ዩኒክ የሆነ ነገር እንዲያሳርፍ ይጠይቀናል። እኛም ማለት ነው። ጽሑፍ ሊሆን ይችላል፣ ሎጎ ሊሆን ይችላል ወይ ደግሞ ፎቶ ይሆናል ማለት ነው። ለምሳሌ አንድ አባት የልጅና የባለቤቱን ፎቶ ለማሰራት ፎቶን ይዞ ይመጣና በሚወደው ሰዓት እዚህ ውስጥ ከተቱልኝ፣ ልጆችና ባለቤቶችን እያስታወስኩ እያየሁ ደስ እንዲለኝ ይፈልጋለሁ ቢል ይህን ማድረግ እንችላለን ማለት ነው። ከዛ ባለፈ ብራንዲንግ ላይ ካምፓኒያቸውን ሊሰራቸው የሚፈልጉ ሰዎች ደግሞ በሰዓት የሎጎአቸውን ሰራላቸውና ለከስተመሮች እንደ ስጦታ መልክ ይሰጣሉ። ከዛ ባለፈ ካምፓኒ ስለሚሰሩ ሰራተኞች በየወሩ ኮንቴስት እንዲያደርጉ ሊወዳደሩ ለማድረግ እንደ ስጦታ አማራጭ ሊሰጡ ይችላሉ። ከዚህ ባለፈ ደግሞ በሲኤንሲ ከታውት እያደረግን ዩኒክ የሆኑ ሰዓቶችን እንሰራለን። እዚህ ጋር እንደምታዩት ለምሳሌ አሁን አንዱ ለሳምፕል የሰራናት ናት። ጊዜ ላይ በጣም ቆንጆ የሚያምር ሰዓት ነው ያደረኩት። ተመልካቾቻችን የብርሃን ሰዓት ነው፣ በጣም ነው የሚያምረው። የመጀመሪያው ነገር ውስጥ ያለው ነገር እንደዚህ አይነት ሰዓቶችን ከዚ በፊት ነው ተመልክቼ አላቅም። እጅ ላይ የምሳየው በጣም ቀደል ያለ ነው፣ ውስጡም በጣም ያምራል። ለምሳሌ ከዚህ ሰዓት እንጀምር። ይሄን ሰዓት እንደዚህ አድርጎ ለመስራት እና ለማዘጋጀት ምን ያህል ጊዜ ፈጀበ? በነገራችን ላይ ብዙ ጊዜ የሚወስድ ነገር ሆኖ አይደለም። ስራው በጣም በአንድ ቀን የሚያልቁ ስራዎች ናቸው። ስራዎች ዋናው ሀሳቡ ምንድነው? ከስተመር ደስ የሚያሰኘውን ነገር እንድናቀርብ ነው፣ እኛ ፍላጎት እዚ ጊዜ አብዛኛው ሰራዊ ሰዓቱ የአንድ ቀን ስራ ብዙ ጊዜ ነገር አለ። ነገር አንድ ቀን ስራ በጣም ጥሩ ብቻ ነው የምትሰራ ወይስ እንደት ነው? ለምሳሌ ሳየው ይሄኛው ውስጡ ያለው ነገር ህትመትም ይመስላል አይደለ? እንዴት ነው ይህን ህትመቱን ለመስራት አብረው የሚሰሩ ቴሞች ጓደኞችም ካሉ እስኪ ስለነሱ ንገረኝ። እንደ አጋጣሚ ነው ከዚህ በፊት ስራ በነበረው ስራ ያፈሯቸው ጓደኞች አሉ። በዛው አጋጣሚ አብሮኛው የሚሰሩ ልጆች አሉ። ደስ የሚሉ ወዳጆች ናቸው። ምንድን ነው ግራፊክስ ዲዛይነሮች አሉ። ዲዛይን ይሰራል፣ ጀስት ኢንስቶል ማድረጉን ስራ ነው ሞስትሊ የሚሰራው ማለት ነው። ሰዓት ውስጥ ዲዛይን የሚመክተት ስራ እንሰራለን። ከዛ ባለፈ አሁን እነዚህ አብዛኞቹ ዲዛይኖቹ ምንድነው ስቲከር ናቸው። አሁን አዲስ የጀመረውን ስራ ምንድነው? የበለጠ ሻይን እንዲያደርግ እንዲቆይ፣ እንዳይላላጥ አሁን ዋተርፕሩፍ ያልሆኑ ሰዓቶች ላይ ሰው ዲዛይን እዛ ሰዓት ላይ ውሃ በሚገባበት ጊዜ ዲዛይኑ ማቆይ ይበላሻል ማለት ነው። ግን ስጦታ ሲሰጥ ደግሞ ስጦታው ባለበት ሁኔታ እንዲቆየ ውስጡ እንትን እንዳይበላሽ ምንድን ነው የምናደርገው? ውስጡ ላይ ኢፖክሲ መጠቀም ጀምረን። ኦኬ፣ ኢፖክሲ ይገባል። አዎ፣ እስቲከሩ ላይ ዲዛይኑ ላይ ኢፖክሲ እናደርግበታለን። ዘን ውሃ ቢነከው ምንም ያለም ማለት ነው። እኔ ብዙም ሰዓት ወዳጅ አይደለሁም ነገር ግን ሲደረግ ሰዓት እራሱ የሚጨምረው ግሬስ እንዳለ ምናምን ምናምን አለው ይሰማኛል። ልዩነቶቹንም አውቃቸው ወንድ ልጅ ጫማና ሰዓት ነው። እንደዛ ነው፣ ከዚህ በኋላ ሰዓት ለማለት ነው ሆኖ በጣም ጥሩ ግን፣ በተለየ መንገድ እያዩዋቸው ነበር። የሰራካቸውን ስራዎች ማህበር ትስስር ገጾች ላይ ሰዎች እንዲወዱት የሚያደርግ ይመስለኛል። ለምሳሌ የሚወዱትን ሰው ፎቶ አብሮ ተሰርቶ ወይም ደግሞ በሚፈልጉት መንገድ እምነት ነክ ነገሮች ወይም ደግሞ ሃይማኖታዊ ነገሮች በእንደዚህ አይነት መልኩ ይሰራሉ። ከዛ በተጨማሪም ደግሞ ለእኛ ቅርብ ነው የሚሉት ሰዎች ወዳጃቸው፣ ቤተሰብ ምን ፎቶ መስራት ይቻላል እና በዛ መንገድ እንደው አዳዲስ ከስተመሮች ወይም ደግሞ በልዩነት የመጡ ደንበኞች የሉም? እኔ ሰዓት አልወድም ነበር፣ አሁን ግን ያንተን ሰዓቶች ካየዋቸው በኋላ በጣም ወድጃቸው አለው የሚሉ አይነት በዚህ ሰዓት ስራ ምን መሰለህ፣ አሁን ሰዓት ብቻ ሳይሆን ብርሃን ሰዓት የስጦታ ዕቃ ነው። ስጦታ ላይ እንሰራለን እና ብዙ ገጠመኛል እንዳልኩህ። አሁን በፊት ላይ የሆነ ነገር የማይወድ ሰው እኛ ጋር አንድ ከስተመር መተዋወዝ ሲሰጠው ወይ እንደዚህ ነው ለካ ብሎ ተገርሞ በቃ እሱ ማዘዝ ይጀምራል። ሙስሊም ግን አብዛኛው ሰው አይወድም። እንዴው ካለው ነገር ቼክ ሳረ ሰዓት በፎቶ ምን ይሉታል የብን ሰዓት አልቀረም እንደ የሚል ሰው አያስፈልግም። ምን ይሆኑ ትሮሽ ማጣው ነበር። አሁን ዲጂታል ሰዓቶች በስተዋል ሞር ደግሞ ስልክ ላይ ነው ሰዓት ወይ ዜና ላይ ያለ ይላል ሰው ምን ያደርግልኛል? ወይ ስልክ ላይ አይደለ ብዙ ነገር ነው ይላል። ግን ከዛ ባለፈ ምንድነው ማስታወሻ ሰዓት አንድ ለእኛ ለወንዶች እንዳልኩ ግሬስ ይጨመርልናል። ከዛ ባለፈ ግን ማስታወሻ ምን ልስጥ ለሚል ሰው ሰዓት በጣም ተመራጭ ነገር እና በዛ በዛ አሪፍ ነው ብዬ አስባለሁ። ስለዚህ አብዛኛው ከስተመሮቹ ወይም ደግሞ ያንተ ደንበኞች በስጦታ መልክ በስጦታ መልክ ነው የሚያበረከቱት፣ እንደዚህ በጣም ጥሩ የምትመርጣቸው ሰዓቶች ምን አይነት ናቸው? አንዳንድ ጊዜ ራሳችሁ መርጣችሁ ቀድማችሁ ልታዘጋጁዋቸው የሰዓት አይነቶች አሉ ወይንስ ሰው ይመጣና ይሄን ሰዓት ወደዚህ ቀይርልኝ የሚሉ ደንበኞች ይሳሉ? ሁለቱም አይነት ደንበኞች አሉ። ምንድነው እኛ ኦፈር የምናረገ ሁለቱም አይነት አማራጭ። ተሰርተው የተቀመጡ ምንድነው በግዝ ቁጥሮችና በመስቀሉ ተሰርተው የተቀመጡ ሰዓቶች አሉ። ጀስት ሰው አዞ ዴሊቨር የሚደረግለት ካልሆነ ደግሞ መቶ የሚወስደው ማለት ነው። ከዛ ባለፈ ግን ከስተማይዝ ሆነ በፎቶ ቅድም እንዳልኩ በሎጎ እና በጽሑፍ መቶ ወይም ደግሞ ባለበት ኦንላይን ቴሌግራም ላይ ኦርደር አድርጎ ተሰርቶ የሚቀርብለት አማራጭ ሁለቱም አለ ማለት ነው። የሰዓቱ አይነት ምንድነው? እንደ ሰው ምርጫ አንዳንድ ሰው ባለው ካፒታሉ ስጦታ ሲሰጥ እንግዲህ አቅሙን እያገናዘበ ነው እንትን የሚለውና ተመጣጣኝ በሆነ ሰዓት ውድ ባልሆነ ግን። ጀስት ስጦታ ለመስጠት ፈልጌአለሁ ይለናል፣ በዛ ዋጋ ባሰበው ዋጋ በተመጣጣኝ ሰዓት እናቀርብለታለን። እና ምሶ ደግሞ ጥራት ባለው ሰዓት ዋተር ፕሩፍ፣ ቀለሙ በማይለቅ አንዳንዴም ደግሞ ብራንድ በሆነ ሰዓት ብሎ ይጠይቃል። ይህን ምንድነው ሀሳቢ አድርገን ከስተመሩ በሚፈልገው አድርገን እንሰራለን ማለት ነው። በአንዳንድ ቦታዎች ላይ ዴሊቨሪዎች እንልካለን። ብላ በዚህ ሶስት አመት ውስጥ ከአዲስ አበባ ውጭ እንደነዚህ አይነት ስራዎች ፍላጎት የታዩባቸው እና እናንተ ደግሞ የእናንተ ስራዎች ተደራሽ የሆኑባቸው ቦታዎች ካሉ እነሱን ብናነሳ። ከአዲስ አበባ ውጭ ፍላጎት ያሉባቸው ቦታዎች አሉ፣ ግን ፍላጎቱን የምታመጣው አንተ ነህ እራስህ? እኛ ነው የምናመጣው። ያ ምን ማለት ነው? ፕሮሞሽን ስሰራ አሁን ፌስቡክ ላይ ኢንስታግራም ላይ ቲክቶክ ላይ ቡስት የምናስደርገው ነገር አለ። ሰው ጋር ተደራሽ እንዲሆን ኢትዮጵያ ላይ ተደራሽ እንዲሆን ካረግ ኢትዮጵያ ላይ ማንኛውም ክልል ፕሮሞሽኑን የሚያየው ሰው ኢንተረስት ያለው ሰው ደውሎ ያዛል። ዘና አንዳንዴ ዱባይ ላይ ፕሮሞሽን ታረጋለህ፣ ወደ አሜሪካ ታረጋለህ። ግን እዛ ስታረግ ምንድነው፣ ሞስትሊ ኤሌክትሮኒክስ ምናምን ወደ ውጪ መላክ አይቻልም። ቀረጡም ብዙ ነው፣ ከሰዓቱ በላይ ነው፣ የዴሊቨሪ ነው። ምንድነው የምናደርገው ፕሮሞሽን ስትሰራ ወደዛ እዚህ ላለ ሀገር ውስጥ ላለ ሰው ጊፍት መስጠት ከፈለጉ እኛ ሁሉን ነገር ጨርሰን እንልክላቸዋለን በሚል አይነት አማራጭ ነው የምናደርገው። ስለመዳረሻዎቹ እያወራን ነበር። ስለዚህ ደግሞ ራስን ስለማስተዋወቅ እስኪ፣ ስለዚህ ንገረኝ። የተለወጡ ነገሮች አዳዲስ ነገሮች አሉ? ያው የመዝናኛ ቦታ ላይ ስላለን ያው ጨዋታችን በደረቁ እንዳይሆን ጽብስ ተጋብዘን። ኦኬ ቲንክ ዩ። ይበላንሽ። በጣም ጥሩ። ስለማስታወቂያና ስለ አዳዲስ መዳረሻዎች ወይም ደግሞ ደንበኛን ስለማብዛት አብዛት እያወራን ነበረና ያ እንቅስቃሴ ምን ይመስላል? በጣም ስራ የሚጠይቀው ነገር ምን አለ? ቢዝነስ ላይ፣ ማንኛውም ቢዝነስ ላይ ፕሮሞሽን ላይ ነው መሰራት ያለበት። ስራስ ትልቁ ስራ እሱ ነው ማለት ያቀረብከውን ምርት ሰው ጋር ለማድረስ ማሳወቅ አለ። እንደዚህ አይነት ነገሮች አለን ብለ ማሳየታለሁ። ለዛ አሁን በፊት ላይ እንግዲህ የቲቪ ማስታወቂያዎች ወይ ደግሞ ታዋቂ ሰው በሆነ ሰው ፕሮሞሽን ማሰራት የተለመደ አሁን ግን ሶሻል ሚዲያው በጣም አሪፍ ሆኖ አንድ ቫይራል አድርገ ሚዲያ ያዘጋጀው ሚዲያ ካለ በዛ በጣም ራስን ቢዝነስ መስራት ይችላል። ግን እሱ ጊዜ የሚወስድ ነገር ይሆናልና ምን ሌላ አማራጭ አለ? ቡስት የሚባል ነገር አለ። ፌስቡክ ቡስት፣ ኢንስታግራም ቡስት እና ቲክቶክ ቡስቶች አሉ። እነዚህን በመጠቀም የምትፈልገው ሎኬሽን ላይ ፕሮሞሽን ታሰራለህ፣ የዛን አካባቢ ከስተመር ወደ አንተ እንዲመጣ አንድ ታደርጋለህ ማለት ነው። ስለዚህ ሶሻል ሚዲያው በጣም አክሰሰብል እየሆነ እና ብዙ እየደረሰ ነው። በዛ ነው ኦንላይን ቢዝነስ አይደለ? ያለን ከስተመርን የምናገኘው አብዛኛው በሶሻል ሚዲያ አንዳንድ የስራ ሁኔታዎች ፍላጎት ኢንተረስት ወይንም ደግሞ የተለየ የሚጀመርበት የሚነሱባቸው መንገዶች እንዳሉ ይሰማኛል። ብርሃን ሰዓትን ብርሃን እንዴት ጀመረው? ምንድን ነው መነሻው? ሰዓት ስለሚወድ ነው ወይስ ኢንተረስቱ? አሁን እኔ ስለ ሰዓት ምንም አልነበረኝም። የሚገርማ እንደ አጋጣሚ ወደዚህ ስራ የገባሁት እንደተመረኩኝ፣ ስራ ፈለግኩኝ መፈለግ ጀመርኩኝ። ከዚህ በፊት ሌላ ስራ ሰርታ? አዎ ምንድን ከዚህ በፊት እንግዲህ አንድ ብዙ ስራዎች ሰርቻለሁ። በዋናነት ግን በቅጥር ደረጃ የሚባሉት አንድ አራት ስራ ሰርቻለሁ። ለዛን ስራ ሰርቼ አይቋቸው ስራዎችን ተዋቸው። እንደ አጋጣሚ ሆኖ አራተኛው ስራ ላይ ስደርስ ምን ሆነ መሰለህ? ተያያዥ የሆነ ስራ አሁን ከምሰራው የህትመት ስራ ነው የሚሰራው የነበረው። ባጋጣሚው የሚሰራው ስራ ሳይ የጊፍት ስራ ይሰራል። እነሱን ስራዎች እየተሰራ ሳይ ደስ እያለኝ ከዛ ጠቅላላ ህትመት ስራ ነው የሚሰራው። እዛ እኔ ዩን ዩኒክ ባረገው ሲይ ነገር ወስጄ፣ እነሱም ሰዓት ይሰራሉ፣ ግን ስፔሲፊክሊ ሰዓት ብቻ ለብቻው ቢሆን ይሄ ነገር የሚያዋጣ ይመስለኛል። አላ ሳይቴክ ሳረግም ደግሞ ተፎካካሪ ብዙ የለም። ኢቭን ተፈካካሪ ቢኖርም ፍላጎቱ አለ በጣም ማለት ነው። እሱ ይሄ ነገር ባሳድጉሳልና እዛ ሆኜ ነው የጀመረው። እነሱ ጋር እየሰራው እንዴት ብትል አሁን እዛ የሚሰራው ስራ የራሴን ቴሌግራም ግሩፕ ከፍቼ ያን ስራ ነው ፕሮሞት ማድረግ ነው። ሰው ኦርደር ሲያደርግ እዚህ አዛለው ማለት ነው። ዘን እዚህ ያለው ፕራይስ ላይ እኔ ራሴን ጨመሬ ነው ለራሴ ከስተመሮች የምሰጠው። ያው ከስተማ ይዘብል ስለሆነ እያደረኩ መስጠት ጀመርኩ። ከዛእዛ አንድ አመት ከምናምን ከሰራው በኋላ ሙሉ ለሙሉ እንደሚያዋጣ ገባኝ። ጎን ለጎን ሰራው ስለያዩት አይደለ፣ በቃ ቢዝነስ እንደዛ አይደለ። ለምን ሙሉ ለሙሉ ስራውን አልሰራውም ብዬ ሙሉ ለሙሉ እሱን መስራት ጀመርኩ። ተመልካቾቻችን ስለ ብርሃን ሰዓት እንግዲህ ከምስራቹ ብርሃን ጋር አብረን ቆይታ አደረግን። እንደምትመለከቱት በጣም ቆንጆ ሰዓት ነው። ስለዚህ እናንተም ሰዓት ለብዙ ለወዳጅ በስጦታ መልክ ይሰጣልና ለምትወዱት ለቤተሰቦቻችሁም ማስታወሻነት ለምትፈልጓቸው ሰዎች ማሰራት ስትፈልጉ ቀደም ሲል ቀደም ብለን በነገርናችሁ የቴሌግራም ገጾች ወይንም ገጽ ብርሃንንም ማግኘታችሁ፣ የፈለጋችሁትን የሰዓት አይነት ማሰራት ትችላላችሁ። ለወዳጅ ለዘመድም ስጦታ ማበርከት ትችላላችሁ። ቀለማት ግን እዚህ ጋር ያበቃም እኔና ብርሃን ዛሬ ፊልም እንደምጋብዘው ተነጋግረን ነው። ስለዚህ የኔና የብርሃን የምቹ ኮርነር ቆይታችን ይቀጥላል። ቀሪው ጊዜ ለእናንተ ግን መልካም በአጋጣሚ ከሰዎች እናትህ ሰዓት በጣም እንደምትወድ ሰምቼ ነው ነውና የእናትህን ፎቶ ነው ይሰራል ነው ማለት ነው። የምትመለከቷት እናቴ ብርሃን ይህን በጣም ቆንጆ ፎቷል ይህን ፎቷን ደግሞ በጣም ቆንጆ እየገረመኝ ነው፣ ከየት እንደተገኘ እያስብት ነበር። በጣም ስለምወዶ ለልዩ ሰዎች እራሱ አላጋራው ተሳብቶላቸዋል። እናመሰግናለን በጣም